ሰላም ጤና ይስጥልን። ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ዊክሊያችን እንግዲህ በሳምንት ውስጥ የነበሩ አበይትና ዋና ዋና ጉዳዮችን በመመራረጥ ወደ እናንተ የምናደርስ ነው የሚሆነው። በዛሬውም እንግዲህ የሀሳብ ዊክሊ ፕሮግራማችን ከሀገር ውስጥ እንደዚሁም ከውጭ የተመራረጡ ዋና ዋና ጉዳዮችን ማደርሳችሁ ነው የሚሆነው። በመጀመሪያ ከሀገራችን ስንጀምር እንግዲህ የሚኒስትሮች ምክር ቤት እንግዲህ የኢትዮጵያ ኒኩላር ኃይል ኮሚሽን ማቋቋሚያ ደንብን አጽድቋል። በዚህም ሳምንት ከተደረጉ ዋነኛና አበይት ጉዳይ ዋነኛው ነው። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ኒኩላር ኃይል ኮሚሽን ኮሚሽነሮችም ተሾመዋል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሳንዶቅ አንደበበ ሆነው ተሾመዋል። ከዚህ ጋር ተያይዞ እንግዲህ ከእሳቸው ጋር ሁለት ምክትል ኮሚሽነር ተሾመውላቸዋል። እነዚህ ሰዎችም ባለፉት ጊዜያቶች በነበራቸው የስራ ኃላፊነት ለዚህ ቦታ ይመጥናሉ ተብሎ ነው የተሾሙት። ነገር ግን ባለፉት ስራቸው ደግሞ በርካታ ስራዎችን የሰሩና ለመንግስት መስሪያ ቤቶች እንደዚሁም በተለያዩ ሚኒስቴር መስሪያ ቤቶችን ትልቅ አስተዋጽኦ ያመጡ ግለሰቦች ናቸው። ከነሱ ጋር ተያይዞ እንግዲህ የነበሩትን የሳምንቱ ጉዳዮች የማነሳላችሁ ነው የሚሆነው። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ ሀገራችን ኢትዮጵያ በተለያዩ መድረኮች እንግዲህ በተለይ ደግሞ በአለም አቀፍ እውነቶች ላይ ስትሳተፍ ነበረ። እንደዚህም እውቅናና ሽልማቶችን ስታገኝ ነበረ። ከዚህ ጋር ተያይዞ የገንዘብ ሚኒስተሩ አህመድ ሽዴ ከአለም ባንክና የአለም የገንዘብ ድርጅት ጉባኤ ላይ ተሳትፏል። ከዚህ ጋር ተያይዞ ከአለም ባንክ ፕሬዚዳንት ጋር ውይይት አድርጓል። እንደዚሁም ኢትዮጵያ የተሞገሰችበትና ጠቅላይ ሚኒስትር ዶክተር አብይ አህመድ በማክሮ ኢኮኖሚ ላይ እየሰሩ ስራ ትልቅ አስተዋጽኦ እንደነበረው የተነሳበት ትልቅ ጉዳይ ነው። እንደዚሁም ፋው እንግዲህ ለኢትዮጵያ ትልቅ ሽልማትን አበርክቷል። ኢትዮጵያ በአረንጓዴ አሻራ በርካታዎችን ስራ ሰርታል። ከዚህ ጋር ተያይዞ እንግዲህ በፋው እንግዲህ የእውቅና ሽልማትን አግኝታለች እና ከዚህ ጋር ተያይዞ የነበረው ጉዳዮችን በሰፊው አነሳላቸዋለሁ። በሳምንቱ ተጠባቂ የነበረው ከውጭ ጉዳይ ስንመለከት ደግሞ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ያደረጉት ውይይት ነው። እነዚህ ሁለቱ መሪዎች እንግዲህ በተለያዩ ጊዜያቶች በዩክሬንና ራሽያ ጦርነት ለማስቆም በተለያዩ ጊዜያቶች ውይይት ሲያደርጉ ነበረ። ነገር ግን በዚህኛው ውይይታቸው ከዚህ ላይ የተባለ ሁኔታ የሰላም ስምምነትን ከማምጣት ይልቅ ዩክሬን አዳዲስ ሚሳኤሎችን ለመታጠቅ አስባበት የነበረበት ውይይት ነው። ነገር ግን ውይይቱ እንደታሰቡ አልሆነም። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነ ሁለቱም ሀገራቶች ወደ ሰላምና ድርድር መምጣት አለባቸው ሲሉ ገልጿል። ከዚህም ጋር ተያይዞ እንግዲህ በሁለቱ ፕሬዚዳንቶች ጉዳዮች ላይ ምን አይነት ሀሳቦች እንደነበሩ ወደ እናንተም ማደርሳችሁ ነው የሚሆነው። የመጀመሪያ ጉዳያችን የሚሆነው እንግዲህ የሚኒስትሮች ምክር ቤት የኢትዮጵያ የኒክሌር ሀይል ኮሚሽን ማቋቋሚያ ደንብን አጽድቋል። ከዚህ ጋር ተያይዞ እንግዲህ አቶ ሳንዶቅ አንደበበ የኢትዮጵያ የኒኩሊር ኃይል ኮሚሽን ኮሚሽነር ሆነው ተሾሟል። እንደሚታወቀው እንግዲህ ሀገራችን ኢትዮጵያ በኒኩሊር ፕሮጀክት ትልልቅ ስራዎችን ለመስራት አቅዳለች። የኒኩለር ኃይሏንም ከፍ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ሕዳሴ ግድብ ሲመረቅ ትልልቅ ሀገራዊ ከሚሰሩ ፕሮጀክቶች ብለው ካነሱልን የኒኩለር ኃይል ነበረ። ከዚህ ጋር ተይዞ እንግዲህ ወደ ራሽያ በማቅናት ሰፊ ውይይቶችና ድርድሮችን አድርገው እንደዚሁም ደግሞ በተለያዩ ጉኔቶች ላይ ንግግር ካደረጉ በኋላ በሀገርም እንግዲህ የአዋጅ ጸድቆ የኢትዮጵያ የኒኩሊር ኃይል ኮሚሽን ኮሚሽን ተቋቁሟል። ከዚህ ጋር ተይዞ እንግዲህ አቶ ሳንዱቅ አንደበበ የኢትዮጵያ ኒኩሊር ኃይል ኮሚሽን ዋና ኮሚሽነር ሆኖ ተሾሟል። እንደሚታወቀው አቶ ሳንዱቅ አንደበበ በተለያዩ የሀገራዊ እንደዚሁም ደግሞ በተለያዩ የመንግስት ተቋማት ላይ በርካታ ስራዎችን የሰሩ በተለያዩ የመንግስት ተቋማቶች ኃላፊነታቸውን በአግባቡ ሲወጡ እና ደግሞ ለዚህኛውም ስራቸው ይመጥናሉ ተብለው በጠቅላይ ሚኒስትር ዶክተር አብይ አህመድ ተሾሟል። እንግዲህ እሳቸውን በርካታ የሃላፊነት ቦታዎች ላይ በርካታ ስራዎችን ሰርተዋል። በስራዎቻቸው በርካታ ስኬቶችን አስመዝግበዋል። ከዚህ ጋር ተይዞ እንግዲህ የባዮ ኢንጂነሪንግ ቴክኖሎጂ ሲቋቋም በማቋቋም ሂደት ውስጥ ከፍተኛ ድርሻ የነበራቸው ግለሰብ ነበሩ። ከዚህ ጋር ተይዞ ተቋሙ በምክትል ዋና ዳይሬክተርነት የመሩ እና ተቋሙ ውጤታማነትና ዘላቂ ስራዎችን እንዲሰራና አሁን ላይ ላለው ትልቅ አቅምና ትልቅ ለሰራቸው ግንባታዎች ትልልቅ አቅሞችን የፈጠሩበትና በነበሩባቸው የስልጣን ዘመናቸው ትልልቅ ስራዎችን የሰሩ ነበረ። እንደዚሁም በ2012 ዓ ም እንግዲህ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ በመሆን በሁለት ዓመት ከግማሽ ስራ አገልግለዋል። አቶ ሳንዱቃ እንደበበ በተለያዩ የሚኒስቴር መስሪያ ቤቶች እንደዚሁም በተለያዩ የመሰሩባቸው ቦታዎች ላይ ስራቸው በትልቁ ምስጋና ላይ ያስቸረላቸው እና በስራቸው ደግሞ ተወዳጅና የተሚሰሯቸውም ስራዎች ፍሬያማ የሆኑ ነው። ባለፉት አስራ አራት ዓመታትን በተለያዩ የመንግስታት ስራዎች ላይ ሲሰሩ ነበር። የተለያዩ የመንግስት ድርጅቶችና የመንግስት ተቋማቶችን ሲያገለግሉና በሀላፊነት ቦታቸውም ኃላፊነታቸውን በአግባቡ ሲወጡ የነበሩ፣ ነገር ግን በዚህን ሳምንትና በተለይ ደግሞ ከሹመቱ በኋላ የተለያዩ ሀሳቦች ሲነሱ ነበረ። በተለይ ደግሞ የኢትዮጵያን መድጋት፣ የኢትዮጵያን ማደግ፣ የኢትዮጵያ መልማት እና ኢትዮጵያ የምሰራቸውን ትልልቅ ፕሮጀክቶችን ለማደናቀፍ የሚሰሩ አንዳንድ አካላቶች አቶ ሳንዶ ቃል ላይ የተለያየ ሀሳብ ሲያነሱ ነበረ። ነገር ግን ከዚህ ጋር በተያያዘ ሙሉ ለሙሉ ፉርሽ የሆነበትና እሳቸው ደግሞ ባለፉት የስራ ዘመናቸው የሰሯቸው ትልልቅ አኩሪ ስራዎችን ስንመለከት ነበረ። በተመደቡባቸው የስራ መስኮችን በተሸሙባቸው የስራ ኃላፊነቶችም ኃላፊነታቸውን በአግባቡ ሲወጡ የሰሯቸውም ስራዎች ደግሞ በትልቁ ምስጋናን ሲያስቸራቸው የተመለከት ነው። እሳቸው እንዳሉት ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች ለሚሰጡ ሹመት ለሚሰጡኝ ኃላፊነት መጀመሪያ እንድትማሪ ያደርጓል። ከዚህ ጋር ተያይዞ የተማርካቸውን ስራዎች ደግሞ ወደ ተግባራዊነት እንድታመጣ እድል ይሰጡሃል ብለዋል። አንደበበን ጠቅላይ ሚኒስትሩ ሲያገኟቸው መጀመሪያም ከዩኒቨርሲቲ ነው ያመጧቸው ዶክተር አብይ ተቋም ማቋቋም ወይም አዲስ ተቋም የመመስረት ወይም አዲስ ባህል የመፍጠር ባህሪ መጀመሪያ የሚጀምረው ካንተ ነው። እኔ እንደ ድል ሆኖ የተለያዩ ተቋሞች ላይ ሰርቻለሁ። አዲስ የሚመስሉ ተቋሞችም፣ ነባር ተቋሞች ውስጥም ሰርቻለሁ። የዛን ጊዜ እኔ ዶክተር አብይ ስለው ትንሽ ይርቅብኝና አብይ እያልኩ ላውራ መሰለኝ። ካቢጅ ጋር ስንጀምር መጀመሪያ እኛ ላይ ነው የሰራው። ፎሪመንዝ ቱ ለአንድ ወርና ለሁለት ወር እኛ እንድናነብ ሳይንስ እንዲገባ ነበር ያደረገው። ምክንያቱም በወቅቱ የነበርነው ጥቂት ልጆች በተለያየ ባክግራውንድ የነበረን ወይም የተለያየ የስራ ልምድ የስራ ባህሪ፣ የስራ ባህል የነበረን ሰዎች ነበርንና በቃ የዛን ጊዜ ነው እኛ መተኛት ነው ተቋሙ ገና በወረቀት እያለ እኛ መተኛ ታቁመናል። በፍጹም ከተቋሙ ጋር በማይስማሙ ማነው ባልተገናኙ ስራዎች ነበር የተጸምር ነው። ያን አይገባንም ነበረ። አልቲሜት ኦብጀክቲቭንም አናውቀውም ነበር፣ ግን አሳይመንት ተሰጥቶናል። አሳይመንቱ ከተሰጠን በኋላ ስሩና አምጡ አይደለም፣ በዚህ ሰዓት አቅርቡ ይለናል። በዛ ሰዓት ላይ በጣም አጭር ሰዓት ነው የሚሰጥህ ከአብይ ጋር ስትሰራ አንዳንዴ ያውቀዋል እሱ በዛ ሰዓት ዴሊቨር እንደማታደርግ በደንብ ያውቀዋል። ነገ አድስልኝ ብሎህ አንተ ነገህ ጨንቆ አስር ሰዓት ተደውሎ ጨረስክ ትባላለ። ዛሬውን እና በተለይ ለመጀመሪያ ጊዜ በጣም ትረበሻል። የምታከብረው ሰው ነው። በፍጹም እሱ እንዲከፋ እንዲቀየም አትፈልግም። እሱ ፊት ፌል መውደቅ አትፈልግም። ሰው አትተኛ፣ ግን እሱ አውቆ ነው የሚያደርገው። በሂደት ይገባሃል ሰው እሱ ስራ ሲሰጥህ ከዛች ቢሮ ስትጀምር ሁሉንም ነገር አቁመ ወደ ስራ ነው የምትገባው። ሰው እንደዚህ ነበርና አሁን ላይም ለዚህ ኃላፊነት መሾማቸው እዚህ ቦታ ለመድረሳቸው ባለፉት የሰሯቸው ስራዎች እንደ ምስክርነት ቀርቧል። ከዚህ ጋር ተያይዞ እንግዲህ በ2015 ዓመተ ምህረት ደግሞ የፕላንና ልማት ሚኒስተር ሚኒስትር ዴታ ሆነው ተሾመው ነበረ። በዚህ ሚኒስቴር መስሪያ ቤት ላይ ለአንድ አመት ብቻ ያገለገሉ ቢሆን ቢሆንም ግን ከዚህ ጋር ተይዞ በርካታ ስራዎችን ሰርተዋል። በሚኒስተር መስሪያ ቤት ውስጥ ኃላፊነት መወጣት የነበረባቸውን የድርሻቸውን ሲወጡ ተመልክተናል። ከዚህ ጋር ተያይዞ እንግዲህ አቶ ሳንዶቃን ደበበ በሚኒስተር ዴኤታ ማድረግ የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ሆነው በጥቅምት ወር 2016 ዓ ምት ከተሾሙ በኋላ በነበራቸው የኃላፊነት ጊዜ በርካታ ስራዎች ሲሰሩ ነበረ። ከዚህ ጋር ተያይዞ ስራቸውም ትልቁ የሚመሰገንና የሚወደስ ነበረ። አሁን ላይም ባለፉት በተረሯቸው ስራዎች በተለይ ደግሞ በአረጓቸው ስራዎች ጋር ተያይዞ የኒውክሌር ኮሚሽን ኮሚሽነር ሆነው መሾማቸው ለሳቸው የኃላፊነት ቦታው ላይ ትልቅ ኃላፊነት እንደተጫነባ ቸውና ነገር ግን ኃላፊነቱን መወጣት እንደሚችሉ በሙያም በእውቀትም በተለያዩ ስራዎችም የመስራት አቅም እንዳላቸው የተረጋገጠ ስለሆነ በዚህ ቦታ ላይ እንዲሾሙ ሆኗል። ከዚህ ጋር ተያይዞ እንግዲህ ለዚህ ኮሚሽን መስሪያ ቤት እንግዲህ የተለያዩ ምክትል ኮሚሽነሮች ተሸሟል። የመጀመሪያው እንግዲህ ምክትል ኮሚሽነር ሆነው የተሾሙት ኢንጂነር አብዱራዛቅ ኡመር ናቸው። እሳቸውም እንግዲህ ባለፉት ጊዜያቶች በርካታ ስራዎችን የሰሩ በተለይ ደግሞ በእነዚህ አይነት ስራዎች ላይ ደግሞ በርካታ እውቀት ያላቸው እና ከተለያዩ እውቀትን ያካበቱ እንደዚሁም በፊዚክስ ከፍተኛ እውቀት ያላቸው ግለሰብ ናቸው። የኢትዮጵያ ስፔስ ሳይንስ ኢንስቲትሽን ምክትል ዳይሬክተር ሆኖ በመስራት ኃላፊነት ቦታቸው ላይ በርካታ ስራዎችን የሰሩና የተለያዩ እንቅስቃሴዎችን አድርገዋል። እንደዚሁም በጨረርና ኒኩለር ጋራ በተያያዘ የተለያዩ ዘርፎች ላይ ደግሞ የተለያዩ እውቀቶችን የወሰዱና በተለያዩ ስራዎች ላይ ኃላፊነታቸውን በአግባቡ የተወጡ ናቸው። ሌላው ደግሞ በትናንትና ሁለት የተሾሙት አቶ ሽፈራው ናቸው። አቶ ሽፈራው ደግሞ በምክትል ኮሚሽነር ማድረግ የተሾሙ ሲሆን እሳቸውም ደግሞ ከዚህ በፊት በተለያዩ ቦታዎች ላይ በኃላፊነት ሲያገለግሉ ነበረ። በኢትዮጵያ ኤሌክትሪክ አገልግሎት ምክትል ዋና ስራ አስፈጻሚ ሆነው በኃላፊነት አገልግሏል። በተለያዩ ቦታዎችም ላይ በበርካታ ስራዎችን ያገለገሉ ናቸው። ከዚህ ጋር ተያይዞ እንግዲህ ኢትዮጵያ በኒኩለር ኃይል የከፍተኛ አስተዋጽኦ ለማድረግ ደግሞ የኒኩለር ኃይል ደግሞ በሀይል አገልግሎት ለመጠቀም እና በሀገር እድገት ላይ ከፍተኛ አስተዋጽኦ ለማምጣት ትልቅ እንቅስቃሴ ጀምራለች። ከዚህም ጋር ተያይዞ እንግዲህ እየተሰሩ ያሉ ስራዎች አሉ። እነዚህ ፕሮጀክቶችን ለመስራት ደግሞ በዚህ ኮሚሽነርነት እና በዚህ ኮሚሽነር ቦታነት የተሾሙ ዋና ዋና ኃላፊዎች ደግሞ የስራ ድርሻቸው በጣም ከፍተኛ ደረጃነት ቢሾሙም ነገር ግን ስራው በጣም ጫና ስላለው ኃላፊነቱን የመወጣት አቅም ስላላቸው በጠቅላይ ሚኒስተር ዶክተር አብይ አህመድ ተሾመዋል። ሀገራችን ኢትዮጵያ በኒኮላር ኃይል አቅሟን ለማሳደግ እና በኒኮላር ኃይል ደግሞ ከፍ ያለ ደረጃ ለመድረስ እነዚህ ስራዎችን ለመስራት የተለያዩ ስራዎችን ይሰራሉ። ይህም ኮሚሽን እንግዲህ በቀጣይ ጊዜያቶች አዳዲስ ስራዎችን እና የተለያዩ ስራዎችን፣ ፕሮጀክቶችን የሚሰራን የሚሆነው ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ ሀገራችን ኢትዮጵያ በተለይ ደግሞ በዓለም አቀፍ ደረጃ ትልልቅ ተሳትፎ ያደረገችባቸውና ትልልቅ የእውቅና ሰርተፍኬት የተሰጡባቸው ሁነቶች ሳምንት ነበረ። ከዚህ ጋር ተያይዞ እንግዲህ የገንዘብ ሚኒስተሩ አቶ አህመድ ሽዴ ከሉካምቡር ናቸው ጋር ወደ ዋሽንግተን በማቅናት እንግዲህ በዓለም የገንዘብ ድርጅት ጉባኤ ላይ ተሳትፏል። በዚህም ጉባኤ ላይ እንግዲህ የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ በጋር ያዘጋጁት የ2025 ጉባኤ ላይ ተሳትፏል። ከዚህ ጋር ተያይዞ እንግዲህ የገንዘብ ሚኒስተሩ በተለያዩ ስራዎች እና ሀገራችን ኢትዮጵያ እያመጣችሁ ባለችው ትልልቅ እንቅስቃሴዎች በተለይ ደግሞ የገንዘብ እንቅስቃሴዎች እና የኢኮኖሚ ማሻሻያ ስራዎችንም በዚህ ጉባኤ ላይ አብራርተዋል። ከዚህ ጋር ተያይዞ እንግዲህ የዓለም ባንክ ፕሬዚዳንት የሆኑት አጀይ ባንጋ በኢትዮጵያ ባመጣቻቸው ውጤታማ ስራዎች እንደዚሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሯቸው ትልቅ የማክሮ ኢኮኖሚ ለውጦች ላይ ሰፋ ያለው ውይይት አድርገዋል። እንደዚሁም ምስጋና አቅርቧል። እንደሚታወቀው ሀገራችን ኢትዮጵያ በማክሮ ኢኮኖሚ የተለያዩ እንቅስቃሴዎችን እያደረገች ነው የሚገኘው። በተለይ ደግሞ ከሪፎርሙ በኋላ የኢኮኖሚ ሪፎርማችን ትልልቅ እድገቶችን እያመጣል ነው። እነዚህም ደግሞ ሁነቶች የሀገርን ልማት ማሳደግ እና የሀገርን ኢኮኖሚ ከፍ ለማድረግ ከፍተኛ አስተዋጽኦ ይኖረዋል። በተለይ ደግሞ ሀገራችን ኢትዮጵያ እየተከተለች የሚገኘው የማክሮ ኢኮኖሚ ማሳደግ ስራዎች ላይ ከፍተኛ እንቅስቃሴ እየተደረጉ ይገኛሉ። እነዚህም ስራዎች እንግዲህ ትልቅ አዎንታንና ትልልቅ ምስጋናዎችን አስገኝተውልናል። ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ ስራቸው ተሞግሰዋል። እንደሚታወቀው በርካታ ሀገራቶች የማክሮ ኢኮኖሚ የመከተል አቅማቸው ወደኋላ ዝቅ ያለና አሁን ለመከተል ያላቸው ፍላጎት ትንሽ ወደኋላ ገሸሽ ያለ ነው። ከዚህ ጋር ተያይዞ ኢትዮጵያ ይህንን ደግሞ ነገር ተከትላ በተለይ ደግሞ በኢኮኖሚዋ ላይ ትልልቅ አስተዋጽኦችን አመጣ ትልልቅ ስራዎችን ሰርታ የሰራችበት ትልልቅ አመት ነውእና ከዚህ ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኢትዮጵያ የማክሮ ኢኮኖሚ እድገት በትልቁ ተመስግኗል። በተለይም ደግሞ በመንግስት ዘርፎችን በማሳተፍ እና አምራች ኢንዱስትሪዎችን በኢነርጂዎች፣ በሎጂስቲክ እና በሌሎች ዲጂታል ስራዎች ላይ ኢትዮጵያ ያሳየቻቸው ትልልቅ እድገቶች በትልቁ አሁንታን ያገኙ ናቸው። ከዚህ ጋር ተያይዞ እንግዲህ አህመድ ሽዴ በተለይም በዚህ ጉባኤ ላይ ያገኟቸውን ትልልቅ ሁኔታዎችን ተጠቅመዋል። በዚህ ጉባኤ ላይ ከሌሎች አካላቶችም ጋር ውይይት ሲያደርጉ ነበረ ከዚህ ጋር ከአውሮፓ ህብረትና የአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ውይይት አድርጓል። በዚህ ምውይይታቸው እንግዲህ የገጠር ፋይናንስ ተደራሽነትን ማስፋፋት የኢትዮጵያ ሰፊ የግብርና ትራንስፎርሜሽን የሚደግፉ ከአንድ መቶ አስር ሚሊዮን ዶላር በላይ የድጋፍ ገንዘብ ሊሰጥ እንደሚችል ከዚህ ጋር ተይዞ ባደረጉት ውይይትና ባደረጓቸው ስምምነቶች ላይ ነው። የገንዘብ ሚኒስተሩ እነዚህን ውይይቶችና ድርድሮችም ሲያደርጉ በተለያዩ ጊዜያት ሀገራችን ኢትዮጵያ እያመጣችው ካለው እድገት አንጻር የግብርና ምርትና ምርታማነትን ማዘመን፣ የሀገርን እድገት ከፍ ማድረግ እንደዚሁም በተለያዩ ማኒፋክቸሪዎች ላይ የተለያዩ ስራዎችን ከመስራት ጋር ተይዞ ኢትዮጵያን ለምታመጣቸው ለውጦችና ወደፊት ለምሰራቸው ፕሮጀክቶች እነዚህ አካላቶች ጋር ውይይት አድርጓል። እንደዚህም ደግሞ ከአሜሪካ የዓለም አቀፍ ልማት ፋይናንስ ኮርፖሬሽን ባለስልጣን ጋራ ውይይት አድርጓል። በዚህም ውይይታቸው ለኢትዮጵያ ምን አይነት ስራዎች መሰራት አለባቸው፣ ኢትዮጵያን በቀጣይ ጊዜያቶች ለምታመጣቸው እድገቶች ትልልቅ አውንታዊ ምላሾችን የሚያስገኙ ነው። ከዚህ ጋር ተይዞ እንግዲህ የገንዘብ ሚኒስተሩ አቶ አህመድ ሺዴ በዚህ ውይይታቸው ላይ እንዳነሱት ከሆነ የዓለም ባንክም ሆነ የተለያዩ አበዳሪ አካላቶች በተለያዩ ሀገራቶች ላይ የብድር ጫና ነው ያመጣሉ። እነዚህ ጫናዎች ደግሞ በተለይም ደግሞ እንደ ኢትዮጵያ ያሉ በአይነት አዳጊ ሀገራቶች ላይ ከፍተኛ አስተዋጽኦ አለ፣ ኢኮኖሚያቸውን በትልቁ ይጎዳል፣ የተለያዩ ስራዎችን ለመስራት ደግሞ እንከን ይሆንባቸዋል። ኢትዮጵያ እንደዚሁም ደግሞ በተለያዩ ዓለም ሀገራቶች እነዚህ ሁኔቶች እንመለከታለን እና የዓለም ባንክም ሆነ የተለያዩ አበዳሪ አካላቶች የብድር ጫናቸውን በዚህ አይነት ሁኔታ የሚቀጥሉ ከሆነ ትልልቅ ኢኮኖሚ ቀውሶችን ሊያስከትሉ ይችላሉ ብለዋል። በዚህም ውይይት ላይ እንግዲህ የተሳተፉት የገንዘብ ሚኒስተሩ አቶ አህመድ ሽዴ በተለይም ደግሞ በተለያዩ የዓለም መንግስታት ድርጅቶች እንደዚሁም ከተለያዩ ግለሰቦች እና ባለሀብቶች ጋር ውይይት አድርጓል። እነዚህም ውይይቶቻቸው በተለይም ደግሞ ፍሬያም አላቸው። ኢትዮጵያ አሁን እያስመዘገበችው ካለው እድገት አንጻር እነዚህ ውይይቶች ለኢትዮጵያ ትልቅ አስተዋጽኦ አላቸው። በተለይ ደግሞ የተለያዩ ኢንቨስተሮችን ወደ ኢትዮጵያ ለመሳብ ትልቅ አቅምና አስተዋጽኦ ያደርጋል። ምክንያቱም ኢትዮጵያ በማደግ ላይ ያለ ኢኮኖሚ እንዳላት አንጻር በተለያዩ ኢንቨስተሮችን መዋለ ንዋያቸውን ቢያፈሱ በኢትዮጵያ በርካታ ስራዎችን መስራት ይችላሉ። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ክፍት ፖሊሲ እና ደግሞ በተለያዩ ሀገራቶች ለሚመጡ ኢንቨስተሮች ነፃ መሆኗ ጋር ተያይዞ ኢትዮጵያ የምትሰራቸውን ስራዎች እንደዚሁም ደግሞ ከተለያዩ የዓለም መንግስታት ድርጅቶች ጋር በሚደረጉ ውይይቶች ላይ ኢትዮጵያ ያላትን ትልቅ ተሳትፎ ያሳየችበት ትልቁ ውይይት ነበረ። ሌላው ደግሞ በዚህ ሳምንት ደግሞ ኢትዮጵያ በትልቁ ስትሞካሽበት የነበረው እና በትልቁ ደግሞ የሽልማት ሰርተፍኬት ያገኘችበት የዓለም ምግብና የእርሻ ድርጅት የሆነው ፋኦ ሰማንያኛ ዓመት በዓሉን ሲያከብር ከራሳቸው ሀገር አልፈው ለዓለም ተምሳሌት ሊሆኑ ይገባል ያላቸውን ሀገራቶች በዚህ ፕሮግራም ላይ እንግዲህ ሸልሟል። ከዚህም ሽልማት ጋር ተያይዞ ሀገራችን ኢትዮጵያ የመጀመሪያዋና ግንባር ቀድሟለች። እንደሚታወቀው በአረንጓዴ አሻራ ስራ በርካታ ስራዎችን ሰርተናል። በተለይ ደግሞ በሀገራችን ኢትዮጵያ በተሰራው የአረንጓዴ አሻራ መርሃ ግብር ላይ ለዓለም ትልቅ አስተዋጽኦ ይኖራል። እንደምናውቀው የዓለም የአየር ንብረት መዛባት ከፍተኛ አስተዋጽኦ ያደርጋል። እነዚህ ሁኔቶችን ለመቋቋም ደግሞ እንደ ኢትዮጵያ ያሉ ስራዎች ትልልቅ ስራዎች መሰራት አለባቸውእና ኢትዮጵያ እየሰራችው ስራ በአለም ደረጃ ሽልማቶችን እያስገኘላት ነው። አሁን ተውንም ተቀባይነትም እየተገኙ ነው። እነዚህን ስራዎችን ስንሰራቸው በአለም ሽልማት ለማግኘት ወይንም ደግሞ ተሰሚነት ለማግኘት አይደለም። የሀገራችንን ምርትና ምርታማንን ለማድረግ የምግብ ሉዓላዊነታችንን ለመሸፈንና የዓለምን የአየር ንብረት መዛባትን ለመቋቋም ነው። ከዚህ ጋር ተይዞ ኢትዮጵያ በሰራችው የአረንጓዴ አሻራ መርሃ ግብር እንግዲህ በፋው ጉባኤ ላይ ትልቅ ሽልማትን አግኝታለች። እነዚህ ሽልማቶች ደግሞ ሰርተን እንድንቆም አይደለም። ባለፉት የሰራናቸው ስራዎች አሉ። በተለይ ደግሞ ላለፉት ሰባት ዓመታት የሰራነው የአረንጓዴ አሻራ መርሃ ግብር በቀጣይ ዓመታቶችም እንድንሰራ፣ በቀጣይም ትልልቅ ፕሮጀክቶችን እንድናሳካ ትልቅ አቅም ይሆነናልና ኢትዮጵያም ደግሞ የሰራቻቸው ስራዎች በተለይ ደግሞ የአየር ንብረት ለውጥን ለመቋቋም እንደዚሁም የመሬት መራቆትን ለመቋቋም እና የተፈጥሮ ሀብቶችን በራስ አቅምና በራስ ፍላጎት የመጠቀም አቅም ላይ ከፍተኛ አስተዋጽኦ ስታደርግ የነበረችው ሀገራችን ኢትዮጵያ በተለያዩ የዓለም መንግስታቶች ከዚህ በፊትም ሞገስ ስታገኝ የነበረ፣ ነገር ግን አሁን ላይ የሰራችው ስራ ደግሞ ዓለም አቀፍ ተቀባይነትን አግኝቶ በዚህ ደረጃ ምስጋናን አስችሯታል። ሌላው በዚህን ሳምንት ተጠባቂ የነበረው የዓለም አቀፍ ትልቅ ጉዳይ ነበረ። ከዚህ ጋር ተያይዞ እንግዲህ ትናንትና የአሜሪካው ፕሬዚዳንት ዶናልድ ትራምፕና የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በአካል ተገናኝተው ውይይት አድርገዋል። ነገር ግን ውይይታቸው እንደተጠበቀው ፍሬያማ ሊሆን አልቻለም። በተለይ ደግሞ ለዩክሬን እንዳሰበችውና እንዳቀደችው ሁኔቶቹ አልተሳኩላትም። ዩክሬን ወደዚህ ስብሰባ ስትመጣ እንግዲህ ያሰበችው አንድ ትልቅ ዓላማ ነበረ። በተለይ ደግሞ ዓለም አቀፍ ትልቅ ሚሳኤሎችን ከአሜሪካ ለማግኘት ያሰበችው እቅድ ነበረ። ይህም እቅዷ ሙሉ ለሙሉ አልተሳካም። ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደ እሳቸው ፍላጎት ከሆነ ሁለቱ መሪዎች ወደ ሰላም ስምምነት መጠው ዩክሬንና ራሽያ ከገቡበት ጦርነት ማቆም ነበረ። ነገር ግን አሁን ላይ ራሺያ በምታደርሰው ውድመት ዩክሬን ደግሞ ምላሽ ለመስጠት ደግሞ የተለያዩ ትልቅ የሚባሉ ዓለም አቀፍ ሚሳኤሎች ያስፈልጓታል እና ከአሜሪካ ለማግኘት የሄደችበት ሁኔታ አልተሳካላትም። በዚህ ውይይት ላይ እንግዲህ ዘለንስኪ እንዳሳባቸው እና እንደቅዳቸው አልተሳካላቸውም። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እነዚህ ሁለት መሪዎች በአካል ተገናኝተው መወያየት አለባቸው የሚለውን ትልቅ አጀንዳ አንስተዋል በተለይ ደግሞ የራሽያ ዩክሬን ጦርነት ለማስቀረት የተለያዩ እንቅስቃሴዎችን እያደረጉ የሚገኙት ዶናልድ ትራምፕ እነዚህ ስራዎችን ለመስራት የተለያዩ የዓለም ሀገራቶች አብሮ በጋራ መስራት አለባቸው ብሏል። ከዚህም ውይይት ጋር ተያይዞ እንግዲህ ግንኙነታቸው የተደረገው የትራምፕና የፑቲን በስልክ ውይይት ከተደረገ ከአንድ ቀን በኋላ ከመሆኑ ጋር ተያይዞ እነዚህ ሁለት መሪዎች በዚህ ውይይት ላይ ምን አይነት ሀሳቦችን ሊያነሱ ይችሉ ተብሎ ነበረ። እንደሚታወቀው ዜሌንስኪ ወደዚህ ጉባኤ ሲመጡ እንግዲህ ቶማሃውክ ክሩዝ የተባለ የረጅም ርቀት ሚሳኤልን ከአሜሪካ ለመውሰድ ነበረ። ነገር ግን ዶናልድ ትራምፕ ፈቃደኛ አልሆኑም። እንደሚታወቀው እነዚህ መሪዎች ወደ ሰላም ድርድር መምጣት አለባቸው፣ የሰላም ስምምነቱ መፈጸም አለበት ከተባለ የአሁኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀሳብ ነው ተቀባይነት ሊኖር የሚችለው። ምክንያቱም ለዩክሬን መሳሪያ ተሰጠ ማለት ከዚህ በፊት የነበረው ጦርነትም አሁን ላይ ተባብሶ ቀጥሏል። ከዚህ ጋር ተያይዞ እንግዲህ በርካታ በተለይ ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ በፊት የነበሩት የአሜሪካው ፕሬዚዳንት ጆ ባይደን ለዩክሬን በተለይ ደግሞ በርካታ የመሳሪያ ድጋፎችን ሲያደርጉ ነበረ። በእነዚህ በሁለት ሀገራቶች መካከል የነበረውን ጦርነት ይበልጥ ሲያጋግለውእና ሲያፋፍመው እንጂ ወደኋላ ወይም ወደ ሰላም ስምምነት ሲያመጠው አልተመለከትም። ነገር ግን አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እየሄዱበት ያለው ሁኔታ ሁለቱ ሀገራቶችን ወደ ሰላም ስምምነት ማምጣት በተለይም ደግሞ ከውይይቱ በኋላ በትሩዝ ፔጃቸው ላይ እንደገለጹት ከሆነ ሁለቱም ሀገራቶች ወደ ሰላም ስምምነት መምጣት አለባቸው የሚለውን ሀሳብ በሰፊው አንስተዋል። አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለያዩ የዓለም ሀገራቶች ሰላምን ለማስፈን ደፋ ቀና እያሉ ይገኛሉ። ነገር ግን ለበርካታ ዓመታት በርካታ ውድመቶች ያደረሰውን የዩክሬንና ራሽያን ጦርነት ለማስቆም ደግሞ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። እነዚህን እንቅስቃሴዎቻቸውን ደግሞ የሚያበረታቱና የሚደግፉ ስራዎችን አሁን ላይ እየሰሩ እንመለከታቸዋለን። ዩክሬን እንደፈለገች ትልልቅ ሚሳኤሎች ከአሜሪካ ተረክባ ቢሆን ይሄ ጦርነት በቀጣይነት የሚጋጋልበትና የሚፋፋምበት ሁኔታ አለ። ነገር ግን አሁንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደሚሉት ከሆነ ሁለቱም መሪዎች ወደ ሰላም ስምምነት መምጣት አለባቸው። ሁለቱም መሪዎች ወደ ሰላም ስምምነት መጥተው በጋራ ተወያይተው ይሄ ሰላም ስምምነት መፈረም አለበት እያሉ ይገኛሉ። እነዚህ ስራዎችስ መቼ ነው የሚሆኑት? በተለይ ደግሞ እንደሚታወቀው ሁለቱ መሪዎች ደግሞ በተለያዩ ጊዜያቶች በዋይትሃውስ ተገናኝተው ነበረ። በተለያዩ ጊዜያቶች ውይይት አድርገው ነበረ። ከጊዜ ወደ ጊዜ የሚሄደው ውይይት ወደ ሰላም ስምምነት እየመጣ ይመስላል። እንደምናውቀው ፑቲን እና ደግሞ ትራምፕ በተለያዩ ጊዜያቶች ባደረጓቸው ውይይቶች ወደ ሰላም ለመምጣት የተለያዩ እንቅስቃሴዎች አድርጉ። ነገር ግን ሁለቱ ሀገራቶች የማያስማማቸው ሁለቱ ሁኔቶች እንዳሉ ሆኖ እነዚህ ሀገራቶች እስከ መቼ ነው በዚህ ጦርነት የሚቀጥለው ነገር አሳሳቢ ጉዳይ ነው። እንደምናውቀው ኔቶ በተለያዩ ጊዜያቶች ዩክሬን ይደግፋል። በዚህ ጋር ተያይዞ ራሺያ፣ እነዚህ ሁኔቶች፣ ድጋፎች የሚሰጡ ከሆነ ይህን ሰላም ስምምነት ለመቀበል ፈቃደኛ አለች። ነገር ግን ኔቶ ሙሉ ለሙሉ በሚባል ደረጃ የዩክሬን ድጋፉን ያቆማል የሚለው ሀሳብ በብዙዎች ዘንድ ተጠባቂነት አያገኝም። ምክንያቱም ደግሞ ዩክሬን አሁን ላለችበት ቀውስና ትልቅ ችግር ያስገባት የኔቶ አባል ትሆናለች አትሆንም የሚለው ጉዳይ ነው። ወደ ኔቶ አባልነት የምትቀላቀል ከሆነ ራሽያ በቀጣይ ጊዜያቶች ጥቃቷን ትቀጥላለች። ነገር ግን እነዚህ ጥቃቶችን ለማስቆም ደግሞ አሁን እየተሄደ ያለው የሰላም ስምምነት በጣም አስፈላጊና ወሳኝ ጉዳይ ነው። በቀጣይ ቀናቶች እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ቭላድሚር ፑቲን በአካል ተገናኝተው የሚወያዩበት የሰላም ስምምነት ሊኖር እንደሚችል ይጠበቃል። ምክንያቱም ከስልክ ውይይታቸው በኋላ ሁለቱ መሪዎች በአካል ተገናኝተው ለመወያየት ማቀዳቸውን ከሁለቱ መሪዎች የወጣ መረጃ ተመልክተናል። ከዚህ ጋር ተያይዞ እንግዲህ እነዚህ ሁለቱ መሪዎች በሚያደርጉት ውይይት ላይ በቀጣይ የሁለቱ ሀገራት የሰላም ስምምነቶች ሊመጣ ይችላል። የሚል ተስፋ አለው። ነገር ግን አሁንም ዩክሬን አዳዲስ እቅዶችን እየወጣች ነው። አዳዲስ የጦርነት ሀሳቦችን እያመጣች ነው። እንደው አሁን ላይ እንኳን ከዶናልድ ትራምፕ ልትቀበል ባሰበችው የኒኩለር መሳሪያ እንኳን ተጠቅማ የሩሲያን የዘይትና የኢነርጂ ተቋማትን ሙሉ ለሙሉ ለማውደም እቅድ አላት። ይህንንም ደግሞ የምታደርገው በተለይ ደግሞ የራሽያን አቅም የምታዳክም ከሆነ ራሽያ በጦርነት ወደኋላ ግሸሽ እንድትልና ከጦርነቱ እንድትወጣ ያደርጋታል በሚል አዳዲስ እንቅስቃሴዎችን ይዛ እየተንቀሳቀሰች ትገኛለች። አሁን ላይ ዩክሬንን ኔቶ ይደግፋታል፣ የተለያዩ አውሮፓ ሀገራቶች ይደግፋሉ። ራሺያ ግን ብቻዋን ቆማ ከነዚህ ሀገራቶች ጋር እየተዋጋች ነው። ነገር ግን እስካሁን ምንም አይነት የሰላም ስምምነት ሲመጣ አልተመለከትም። በተለይ ደግሞ በሁለቱ መካከላት በአውሮፓ ሀገራት መካከል እና በራሺያ መካከላት ወደ ሌላ ግጭት የመግባትና ወደ ሌላ ጦርነት አዝማሚያ ነው የሚመለከተው። አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱ መሪዎችንም ደግሞ ለማስማማት እየሄዱበት ያለው ውይይት በትልቁ የሚጠበቅ ነው። ምክንያቱም ደግሞ ፑቲን እና ትራምፕ በአላስካ ከተወያዩ በኋላ የሰላም ስምምነቱ በቀናቶች ይፈረማል ቢባልም እስካሁን ምንም አይነት የሰላም ስምምነት የለም። እንደውም በሁለቱ ሀገራቶች መካከል ጦርነቱ አገርሽቶ ሽቶ እየተዋጉና ሌሎች ድነቶች እየደረሱ ይገኛሉ። ከዚህ ጋር ተይዞ በቀጣይ ቀናቶች እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የራሽያው ፕሬዚዳንት ቭላዲሚር ፑቲን በአካል ተገናኝተው የሚወያዩ ከሆነ በቀጣይ ጊዜያቶች የሰላም ስምምነት የሚመጡ ነው የሚሆነው። እነዚህ የሰላም ስምምነቶች በጣም አስፈላጊ ናቸው፤ ምክንያቱም በተለያዩ ጊዜያቶች የነበሩ ጦርነቶች ምን ያህል ውድመቶችን እንዳስከተሉ ተመልክተናል። ነገር ግን አሁን ላይ ዋይት ሀውስ እየሄደበት ያለው ሁኔታ ይበል የሚያሰኝ ጉዳይ ነው፤ ምክንያቱም ሁለቱ መሪዎችንም በተለያዩ ጊዜያቶች ቢያገኟቸውም ወደ ሰላም ስምምነት ለማምጣት እንጂ እንደ ባለፈው ጊዜ የጦርነት ጉሰማቸውን ወይም ደግሞ የጦር መሳሪያ ድጋፋቸውን ሲያደርጉ አንመለከትም። በተለይ ደግሞ ባለፈው የአሜሪካው ፕሬዚዳንት ጊዜያት በነበሩ ጊዜያቶች ለዩክሬን በርካታ የጦር መሳሪያ ድጋፎች ሲደረጉ ነበረ። ይህን ጦርነት ከማረጋጋት ይልቅ የተለያዩ የጦር እንቅስቃሴዎች ሲደረጉ ነበረ። ነገር ግን ዶናልድ ትራምፕ አሁን በሚሄዱባቸው የሰላም ስምምነቶች፣ በቀጣይ ቀናቶች ደግሞ ከፑቲን ጋር ከተወያዩ በኋላ ሁለቱ መሪዎችን ወደ ሰላም ስምምነት አመጡ፣ የሰላም ስምምነቱ ይፈረማል የሚል በትልቁ ይጠበቃል። በቀጣይ ቀናት እንግዲህ በእነዚህ ሁለት መሪዎች መካከል ከተወያዩ በኋላ ምን አይነት እውነቶች ይኖራሉ የሚለውን በሌላ መረጃ እየላችሁ መጣን። የሚሆነው እስካሁን ለነበረን ቆይታ ከልብ እያመሰገኑ እናንተም የዩትዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሸር እንድታደርጉ እየጋበዙ በቀጠቀም በሌላ ፕሮግራም እስከምንገናኝ ቸር ቆዩ። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅሎ በ0995 06 8772 ወይንም በ0111 2503 10 ይደውሉልን ኑ አብረን እንስራ ሐሳብ ሚዲያ ሁሉም ነገር ከሐሳብ ይጀምራል